እስኪ ወደዚህ ጋብዙት። ፍጹም ከፋስ ኢቨንትስ ና ኦርጋናይዚንግ ኤንድ ማኔጂንግ ነው። አዎ የሆነም ነገር ቁጥር እያየው ነው። ፍጹም ከፋስ ኢቨንትስ፣ ወደዚህ ሞቅ አርጋችሁ ጋብዙት እና ትንሽ ነገር እስኪ ያውራኝ። ፍጹም ሰላም ነው? ሁሉ ጥሩ ሁሉማን እስኪ ትንሽ ነገር እናውራና ከዛ ደግሞ ይሄኛው ጥሩ ይመስላል። ወደዚህ ኦርጋናይዜሽኑ ምንድን ነው የሚሰራው? እስኪ ከዛን ጀምር። ፍጹም ይላልና ማሊያ ደግሞ አርገሃል፣ ለአንተ ማምጠናል። የማንቸስተር ሲቲ ነው ኦርጋናይዜሽኑ። እናት ክለቤ እኮ እኛ እኮ ስፖርተኛ ስንሆን ችግር የለም።

ስፖርትስ ኤቨንትስ ፕርሚት ይላል እንግዲህ በዱባይ ለአቶ ነፈስ በጣም በላይስ ይህ እንግዲህ በዱባይ መንግስት የተ የተገኘው ፈቃድ ነው ለሩጫው። ሩጫው የሚዘጋጀው አፕሪል ሲክስ ነው። ከረመዳን በኋላ ነው። የረመዳን ጾም አለ፣ አንድ ወር ቆይቶ እስከዛ። ከሩጫ ጋር ምን ያገናኘዋል? በነገራችን ላይ ዱባይ ላይ የሚደረጉ ትልልቅ ሩጫዎች ከአንድ እስከ አስራ ስድስተኛ ምናምን የሚወጡት ኢትዮጵያውያን ናቸው። እነን አለሁበት። ይሄ ደግሞ የሚያሳየው ምንድን ነው? እኛ የምንለማመድበት የባህር ጠለል አለ፣ የእነሱ ሀገር ደግሞ አለ፣ እና እዛ ላይ በቃ ፈሰስ ማለት ነው እና እንኳን ለፕሮፌሽናል ሯጮቹ ይቅርና እኛ ራሱ ብንሮጥ በቃ ሪከርድ ልንሰብሩሉ እንችላለን ብዬ አስባለሁ። ስንት ኪሎ ሜትር ነው? ስንት ኪሎ ሜትር ነው? አምስት ኪሎ ሜትር፣ አስር ኪሎ ሜትር አለ። የህጻናት ደግሞ አንድ ኪሎ ሜትር። የኛ የህጻናቶች ስንት ነው እሱ? አንድ ኪሎ ሜትር ሶስታችን በዳይፐር ተደርጎልን። ስለዚህ እውቅና አለው በዱባይ መንግስት። የኢትዮጵያ የዱባይ ማራቶንን በተከታታይ አምስት ነው ስድስት ዓመት አይቼዋለሁ፣ እና እኛ ነው የምንበላው ከአንድ እስከ 16። እና ምን ይላሉ መሰለ የስፖርት ፕሮግራም፣ የዱባይ ማራቶን አዘጋጁ ሼህ መሐመድ አልሱልጣን ይባላሉ። ከዛ ያልፍም ብዬ ነው ስማቸው። እና ምን ይላሉ መሰለ ሲተረጎም፣ የኢትዮጵያውያኑን ብር አዘጋጁ መጥተው ይወስዳሉ። አላበሽ የሚሉት ብለሌክ ያ የሚያሳየው ለኢትዮጵያኖቹ ብሩ ተዘጋጅቷል መጥተው ይውሰዱ። አሁንም በዚህ ሩጫ ዱባይ ላይ ታሪክ ይሠራና ከዛ የሚገኘው ገቢ የተወሰነ ማፊሽ ካላ ማፊሽ ካላ ደስ ይላል በጣም ቀኑ መቼ ነው? ቀኑ አፕሪል ሲክስ እና አፕሪል ፋይፍ ነው። ፕሮግራማችን አፕሪል ፋይፍ ላይ ሰዎች ላይክ ስፔሻሊ ዲያስፖራ ማህበረሰብ መጥቶ ፋሽን ሾው ፕሮግራም አለን፣ ጋላ ዲነር አለን። ከዛ ቲሸርቱን እና የመሮጫ

ሮያል ፋሚሊ ነኝ። አሰግናለሁ። ሮያል ፋሚሊ አንቺ ሮያልን የምታቂው በአልጋ ነው አደል? አልሰይፈድን ደስ ይላል። በጣም ይሄ ተራ ቁጥር ሁለት የኔ ነው። ተራ ቁጥር በአክብሮት

ደስ ይላል በጣም ያው እንግዲህ ዱባይ ላይ ቢ የመቅዶኒያን ስም ሪከርድ በመስበር ላስጠራ ቃል ገብቻለሁ እኔ ስለዚህ ምንም እንዳታስብ አንድ ቃል ብቻተን ይቅና በለኝ ተቀብያለሁ በነገራችን ላይ ዝግጁ በእኔ ላይ ማሽሟጠጥ አይቼ ሚኪ ቤተሰብነን ታውቃለህ። ስታሽሟጠጥ ስላየ ሀሳባቸው በጣም ደስ ይላል። ያው እንግዲህ ትልልቅ ስፖንሰሮች በዚህ ፕሮግራም ላይ አሉ፣ ስማቸው አለ። ውድድሩ በጣም በጉጉት የሚጠበቅ ነው። ፍ በነገራችን ላይ በዱባይ ላይ ተዋውቄዋለሁ እና እዛ የማች ኤጀንት ነው ማለት እግር ኳስ ጨዋታዎችን ሁሉ የማዘጋጀት ላይሰንስ አለው። ለፍ በነገራችን ላይ መጀመሪያ እና አንዳንድ ትልልቅ ክለቦችን እዛ ሲያይ ሰይፉን ምናምን በጣም እንዴት ምን እንዳላቸው አላቀም። በነገራችን ላይ ሊሸጠኝ ነበር እና አምልጬ ነው የመጣሁት። ኳስ ተጫዋቾቹን ሁሉ ሊያግባባል እና ከትልልቅ ተጫዋቾች ጋር ነው የሚውለው። አቤት አዎ እና። ትልቅ ደረጃ ላይ ያለ ነው። ዱባይ ላይ ካሁን በፊትም ሸገር ደርቢን ኢትዮጵያን ቡና ከቅዱስ ጊዮርጊስ ያፋለመው ፍጼ ነው። በነገራችን ስፖርቱ ላይ እውቀትን መሰረት ያደረገ ስራ እየሰራ ነው። በትልቅ ሚዲያዎችም ቀርቦ ኢንተርቪዎቹን አይቻለሁ። አረብኛ ስለማልችል ነው እንጂ ኢንተርቪዎቹን አይቻለሁ እና ፍጼ ይሄንን የሩጫ ውድድር አዘጋጅቷል። ቀኑ ግልጽ ነው። በዚህ ዝግጅት ላይ ኢትዮጵያውያኖችም ሩጫ በነገራችን ላይ በቃ ልክ እንደ እግር ኳስ ቋንቋ አግደው፣ ስለዚህ ሁሉም የሚሳተፍበት ነው። ከዚህ የሩጫ ከሚገኘው ገንዘብ በተወሰነ ፐርሰንት ለመቅዶኒያ ለማገዝ እንዳሰብክ ነው የሰማሁት ማለት ላይ ቅድም እናልከው ከስፖንሰሮቻችን ጋርም ተነጋግረን ስፖንሰሮቻችን የሶሻል ኮንትሪያችን ከመወጣቱ በተጨማሪ ይሄን አላማ በመደገፍ ሶሻል ያደረጋችሁት ያለው ነገር በጣም መልካም ነው። ከዛ በተጨማሪ ደግሞ በጣም ገልፍ ሪጅን ላይ ያሉ ማህበረሰቦች እንዲነቃቁ ስለምንፈልግ ነው። ይህንንም ኢኒሺየት አድርገን የመጣ ነው። በካሽ እስከ መቶ ሺ ብር አሁን ይዘን መተናል። አንድ መቶ ለመቶ ሺህ እንዲህ ነው። ድራመር እሺ፣ ያው ካምፓኒያችን ፋስት ኢቨንት ኦርጋናይዚንግ ኤንድ ማኔጅንግ ኤል ኤል ሲ ነው። ዱባይ ላይ ቤዝ ያደረገ ካምፓኒ ነው። ከዚህም በተጨማሪ በእያንዳንዱ ቲሸርት ላይ ያው ከሶስት ሺህ በላይ ተሳታፊዎች ይገኛሉ ብለን እናስባለን። ከእያንዳንዱ ቲሸርት ላይ ለመቄዶንያ ገቢ እንዲሆንም ተስማምተናል። ከዛ በተጨማሪ ከቲሸርቱ ላይ ወደ ሰላሳ ሺህ ድራም እናስረክባለን። መቄዶንያ ሰላሳ ሺህ ድራም አው አንደኛ ለሚወጣው ሽልማት አለ በጊዜ አው ላይክ ካተጎሪ አለ ወደ ኦልሞስት ላይክ ወደ ሦስት አራት ካተጎሪ አለ። የኛ ስንት ነው? ዋናው ሩጫ ስፔሻል እናት ወርቅ ነው እና ወርቅ ነው የገንዘብ ሽልማት ሳለው አይ እሱ አንደኛ መውጣቴ ስለማይቀር እዚሁ ሽልማት ላይ እንድደርበው ነበረ ኡዚላ ላስከባው ነበረ። እዛው ይደርሳል። አው ከዛም ተጨማሪ ላይክ ዋን ዋላማ መሰል ስብሻ እኛ ይሄንን ኢኒሼቲቭ ስንወስ ቅድም እንዳልከው ለምሳሌ በታይትል ስፖንሰርነት ኦቪድ እና ራይድ አብሮናሉ። ብቸኛው የባንክ ኤክስክሉሲቭ ፓርትነራችን ዳሽን ባንክ ነው። እንዲሁም ደግሞ ትራቨል ፓርትነራችን ኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ከመላው የሚመጡ ሰዎችን 20% ዲስካውንት አድርጎ ለዚህ ፕሮጀክት ብሎ ወይ ደግሞ ለዚህ ኢቨንት ብሎ የሚመጡትን 20 ፐርሰንት ዲስካውንት ሰጥቷቸዋል። ተጠቅሞ መምጣት ይችላሉ በመላው ዓለም ላይ ያሉ ኢትዮጵያውያን። ከዛ በተጨማሪ ደግሞ ሁሉም ኢቨንቱን ስፖንሰር ያደረጉት ተቋማት ደግሞ ቡትስ አላቸው በየቦታው ላይ ትልቁ ነገር መሰለ ኢንተርቴን አድርጎ ሰው ተዝናንተው ከመሄዱም በተጨማሪ ኢንቨስትመንት ላይ እንዲሳተፍ እንፈልጋል። አገራቸው ላይ ኢንቨስት እንዲያደርጉ እኛ እንደ ግሩፕ ቡድን ነው። ባንክ ብድር ከፈልጉ ባንኩ አለ፣ መኪና ሲፈልጉ መኪና የሚያቀርብ ተቋም አለ፣ ራይድ አለ፣ ቤት ሲፈልጉ ኦቪድ አለ እና ሁሉንም ተቋም እንደ ደቦ ነው ይዘን እየሄድን ያለነው እና ትልቅ ዝግጅት ነው። አፕሪል ፋይፍ እና አፕሪል ሲክስ ነው የሚከናወነው። አፕሪል ፋይፍ ላይ ፋሽን ሾው እና ጋላ ዲነር እና ቲሸርት ዲስትሪቢሽን ሬስ ነበር፣ ቅድም ያልከው መሮጫ ቁጥር ይሰጣል። አፕሪል ሲክስ ጠዋት ላይ እስከ ስድስት ሰዓት ደግሞ የሩጫ ፕሮግራም ይካሄዳል። ላንች ታይም ነው ታውቋል። የሩጫ ቫይቡን መዝናናቱን፣ ሁሉም ነገር አለ እና ሻርጃም አቡዳቢን በዚህ መልኩ እንቀጥላል። አፕሪል ሰቨን ላይ አትሌት ሰይፍ ፋንታውን ያላችሁ ትጠሩኛላችሁ፣ ተጨማሪ ስም ይኖረኛል። አፕሪል ሰባት የዛን ቀን በቃ ታሪካዊ ነው። አምስት ኪሎ ሜትር ላይ ነው ለመሳተፍ ያሰብኩት። እዚህ ላይ ነው ብዙ ጊዜ ጥሩዬ የምትለኝ ቀነኒሳ ሳም ያለኝ አምስት ኪሎ ሜትር ላይ አምፑላንስ አለ ቦዳይ ዘመዶች ተከብቤያለሁ። ሚካኤል በሚገባ አዎ፣ በዚህ ዝግጅት ላይ አይታወቅም፣ ሚኪም ኮንሰርት ሊኖረው ይችላል። ዱባይ ላይ ለሚኪ ኮንሰርት አንድ ቃል የሚለውን አንድ ቃል ይዛ በሚል ለኔ እንዲዘፍንልኝ ነው። እግዚኦ ሌላ ምንም አልፈልግም ከሚኪ። በነገራችን ላይ በዚህ ዝግጅት ላይ የኢትዮጵያውያን ኩራት የሆነው የኢትዮጵያ አየር መንገድም አሻራውን ያሳርፋል። የኢትዮጵያ አየር መንገድ ሚኪ ቢኒ በዚህ ሩጫ ላይ መቅዶኒያ ኖክዬ ትልቅ አደራ ተቀብዬ ነው የምንሄደው። ምን ሄደው ምን ምክር አለ ለኔ ቢቀርብ ከሚለው ጀምሮ ምን ምትለኝ ነገር፣ ለአንተም እና ለሁሉም መልክቴ ምንድነው? ያው በዚህ እግር ኳስ ፕሮ ላይ አንደኛ እሴ በጣም ነው የምናመሰግነው። ከዚህ ቀደም እንደርቢና በደንበረውም ትልቅ ድጋፍ አድርጎልናል። አሁን ማገ መስገን እፈልጋለሁ። እንግዲህ ሁላችሁም በተለይ ዱባይ አረብ ሀገር ያላችሁ ዱባይ፣ አቡዳቢ ያላችሁ ኢትዮጵያውያኖች እና ኤርትራውያኖች ከዚህ ቀደም ብዙ ድጋፍ የምታደርጉልናቸው፣ በነገራችን ላይ ብዙ ጊዜ መመስገን ያለባቸው አካባቢ ካላቸው ላይ ነው የሚረዱት። አረብ ሀገር ላሉ ሰዎች እህቶቻችን በተለይ አንድ ያመስግኗቸው በእውነት እና በዚህ ቀን እንግዲህ ሁላችሁም እንድትገኙልን፣ ማንም እንደው ባይቀር ደስ ይለኛል። እኔ አረብ ሀገር ያላችሁ በሙሉ ሰዎች እዚህ ላይ ተገኙ፣ ምክንያቱም መቄዶኒያ ለመርዳት የምናገኘው ቲሸርት ሽያጭ ለመቄዶኒያ ስለሆነ ያ ደግሞ ለእኛ ትልቅ ድጋፍ ስለሆነ ሁላችሁም እንድትገኙ በበጎ ፈቃድ ዛ ላይ የምታስተባብሩ አባላትን እንመዘግባለን። ሁላችሁም አባል የሆናችሁም ተመዝገቡም። በበጎ ፈቃድ የምታገለግሉም ሰዎች እንደዚሁ እንፈልጋለን። የእኛ ቲም እንግዲህ እንሄዳለን ማለት ነው ወደ ዱባይ እና ሆነው አግዙን ደግሞ እዚህ ላይ አሁን አየር እዚህ ላይ ደግሞ ስፖንሰር ያደረጋችሁ ድርጅቶች አላችሁ። በጣም እናመሰግናለን። እኛንም ደግሞ ብታግዙን ደስ ይለናል። የኢትዮጵያ አየር መንገድ ቀድሞ የሚያግዘን ነው። ራይድም ጋር እየተነጋገርን ነው ለማገዝ። ኦቪድም ደውለውልን ነበር። በነገራችን ላይ ኦቪድ ሪል ስቴት በተለይ ወይዘሮ ጌጤ መቅዶኒያን ለማገዝ እያሰባችሁ እንደሆነ ስለነገርሽኝ እና በቅርቡ ብቅ እንደምትሉም ስለገለሽልኝ በኦቪድ ቤተሰቦች ስም አስቀድመን እናመሰግናለን። ራይድ እንዴ ራይድ ወይዘሮ ሳምራዊት ጋር ሰፊ ውይይት አርገናል። ብዙ ድጋፍ ለማድረግ በዝግጅት ላይ ይገኛሉ። ዳሽንም የቀረው ዳሽን ነው ማለት ዳሽኖች አሉ። ሁሌም ከመቅዶኒያ ጎናሉ እንሰምቻለሁ። የሆነ ሰው ሹክ ብሎኛል። ዳሽን ቤተሰቦች ለመቅዶኒያ ልግስና የተለመደ እጃቸውን ለመዘርጋት የተንቀሳቀሱ ነው አስቀድመ እንግ እናመሰግናቸዋለን ዳሽን ባንክ ባንክ ስንል እንግዲህ አንደኛ የዳሽን ባንክ ሰራተኞች ማኔጅመንት ማኔጅመንት እና ሰራተኞች ባንኩም ደግሞ እንደ ባንክ እንጠብቃለን። ማለት ዳሽን ባንክ አንድ እርምጃ ቀዳሚ ነው፣ ቀድሞ እንጠብቀዋለን። ከሩጫ ጋር ይገናኛል በነገራችን ላይ። ስለዚህ ኤፕሪል ፋይፍ እና ሲክስ ዱባይ ላይ ኢትዮጵያን ይነግሳሉ። የኢትዮጵያን ቀን ነው ሊባል ይችላል። ልዩ የሆነ ሩጫ አለ። በዚህ ሩጫ ላይ ቲሸርት ይሸጣል። ገቢው ለመቄዶንያ ነው። ይህንን ዝግጅት በማስተባበር እዚህ ደረጃ ያላደረሱ ለነፍፄ ግን ምስጋና ይገባል። አመስግኗቸው። እኔ ከዛሬ ጀምሬ ያው ትልቅ ኃላፊነትና አደራን ከመቅዶኒያን የወሰድኩት፣ ቢንዬ አንተ ብቻ አይደለም ሜዳሊያ እኛ ምን አጥልቀ ነው እዚህ ጋር ቆመን ታሪክ ሰርተን ለመገናኘት ያብቃል። አመስግኑት ክትር ዶክተር እንዴ አንድ መቶ ሺህ ብር ፋስት ኤቨንቱስ በ በጣም በጣም እናመሰግናለን። ዱባዮች እንግዲህ ይህንን እያዩ ነው በቀጥታ ስርጭት እና አሁን ትኬት ሽያጭ ተጀምሯል። ትኬት ሽያጭ ኦፊሻሊ ከሰኞ ጀምሮ ይጀምራል። ከነገሰኞ ከነገሰኞ ጀምሮ ይጀምራል። ኦፊሻሊ ፕሬስ ሪሊዝ ያደረግነው ትላንትና ነው ስካይላይት ላይ ከዛ ከነገሰኞ ጀምሮ በእኛ ሊንክ በእኛ ዌብሳይት ሊንክ እና የዱባይ ስፖርት ካውንስል አፕሩቭ ባደረገን ሊንክ ቲሸርት በሌንክ ይሸጣል። ከዛ በተጨማሪ ሰሌክት ሊሆኑ ስፖቶች አሉ። ዱባይም፣ አጅማንም፣ ሻርጃም ያሉት ማብረሶች እንዲያገኙ ከሁሉም አቅጣጫ ደግሞ መኪና አሬንጅ አርገናል። ከሻርጃ መጥቶ ሰው ተዝናንቶ ይሄዳል። ጨፍሮ ምን ብሎ ሮጡም ይመለሳል። ከአቡዳቢም ይመጣል። ከራስ አልኬማም ከሁሉም ከሰባቱም ስቴቶች ይመጣሉ። እሱን አሬንጅ አርገናል። ከዛ በተጨማሪ ደግሞ ሲሳተፉ ቲሸርት ያገኛሉ፣ ሜዳሊያ ያገኛሉ፣ የመሮጫ ቁጥር ያገኛሉ፣ ሰርተፍኬት ደግሞ ያገኛሉ። በነገራችን ላይ ለዚህ ልጅ መልስ እንድትሰጥልኝ እፈልጋለሁ። ባለፈው ስንጨቃጨቅ ያለፈ ላልኮነ አሁን በአደባባይ ስለተጨቃጨቅን ነው ስለተወራረድን ነው። ራስ አልካይማ የራስ መኮንን ወንድም ናቸው አለኝ። ይሄን ጉዳይ እንደው ራስ አልካይማ የሚባሉት ሰው የራስ መኮንን ወንድምናቸው ወይ የሚለውን አንዴ ንገርልኝና እንመሳስላለን። ይገረም ነው ያለው። ከምር ይገረም አሁን ትዝ አለኝ አይገረም። ለማንኛውም እንግዲህ ከራስ አልካይማም ሆነ ታጅማን ከሻይ ጋር ታጅማን

ቦታው ላይ ኮንሰርት ስለሚያቀርብ ሚኪ ሚኪ ያበዝገኝ ኮንሰርት የሚኪ በጣም የሚወዱት ከምር ላይ ጥያቄም አለ፣ እንዲያስብበት መቶም ደግሞ አያውቅም። ድንገት እንደው ስለ ዱባይ ቢነግረን፣ ምክንያቱም ብዙ አርቲስቶች ሾርት ተርም ሎንግ ተርም መቶ ፐርፎርም ያደርጋሉ። አልበም ሪሊዙን እዛ ተጠይቋል። እሻልካቸው የሆነ ንግግር ላይ እንደነበር ከበዓል በኋላ ከጾሙ በኋላ እንጠብቃለን። ምን ያህል ጊዜ ያለን ማለት ነው? አፕሪል ሲክስ ኦልሞስት ዋን መንዝ ነው ያለን፣ አራቱ ሳምንት ነው ያሉን። ከዛ በተጨማሪ ደግሞ ደስ የሚለው ፓርት ምንድን ነው? አሁን ረመዳን ከተፈታ በኋላ ዱባይ ላይ ሆሊዴ ነው፣ አንድ ሳምንት ሆሊዴ ነው። አብዛኛው ሎካሎችም ከዱባይ ወጥቶ ነው የሚዝና፣ ነው ኢትዮጵያውያን ደግሞ ፍሪ ናቸው። ሞል ላይ የሚሰሩ መዳም ቤት የሚሰሩ ሁሉም ፍሪ ናቸው። የባህል ስሜት አለው። እኛም ያን ኦኬዥን ለመፍጠር ነው። ፋሽን እንደው ዝም ብዬ አየኋችሁ። አየሩ ይስተካከላል ትላለች እሷ፣ ይብስበታል ሙቀቱ በነጋሽ ላይ ሜትሮሎጂ ላይ በጣም በዚህ ዝግጅት ላይ ማንቸስተር ሲቲ መስሎ ነው። ዛሬ የምሽት አፍሪካን ግራንድ ራን ነው። በጣም አሪፍ ዝግጅት ነው። ኢትዮጵያውያን ቅድም እንዳልከው የዱባይ ስፖርት ካውንስል ይሄን አፕሮቫል ሲሰጠንና ይሄንን ውድድር በየዓመቱ እንድናካሂድ ፐርሚሽን ሲሰጠን ምንድን ነው ትልቁ ነገር ያየው፣ የእኛን ኢትዮጵያውያን ሪከርድ ነው። ቅድም ያልከው ታሪካዊ ሪከርድ ነው። ከዛ የተዘጋጀ የሩጫ ውድድር እስካሁን የለም ዱባይ ላይ። ጥያቄ ነው። በጣም ነው። ምክንያቱም ዱባይ ስፖርት ካውንስል ነው የሚያዘጋጀው የዱባይ ማራቶንን። የዱባይ ማራቶን ሲያዘጋጅ ደግሞ ከአንድ እስከ አስር በሴቶችም በወንዶችም ነው ኢትዮጵያውያን የሚወጡት። ለረጅም ጊዜ በዚህ ዝግጅት ላይ ኢትዮጵያ ትላላቅ ሯጮች አሏት። እነሱ እንዲሳተፉ ዕድል ተመቻቸ። ለትላላቅ ሯጮቹ አይደለም ተመቻቸው፣ ለአማተሮቹ ነው። ለምን አማተሮቹ እዛ ተሳትፈው ሰርቲፋይድ ሲሆኑ ሌላ ሮድ ሬስ ለመወዳደር ቻንስ ያገኛሉ። ከዚ ሌላ አሁን አይተህ ከሆነ አማተሮች የውጭ ውድድር እድል አያገኙም። እኛሁን በዚህ አጋጣሚ አትሌት ስለሺ በጣም ነው የማመሰግነው። ዛሬ ራሱ ቀን ደውሎ ነበር። ወንድም በርታ ገና ወጣት በርታ ብሎ ነው እንትን ያለው እና ኢቨን አማተሮችን ይልኩልናል። አማተሮቹ ደግሞ ከተወዳደሩ ጋር ሰርቲፋይድ ሆናል። አገርን ወክለው ነው እንትን የሚሉት እና ስለዚህ ታላቁ ደስ ይለኛል በእውነት

ከካራቲ ከካራቲ ጋር እኮ አይገናኝም። ትንፋሽ ፊያቶ፣ በነገራችን ላይ ሚኪ ጋር አለ። ምንም ችግር የለም። አይ ደስ የሚል ጥሩ ጊዜ ይሄ አብሮ መሆኑ አይደል የሚፈለገው እንጂ እኮ ሩጫውን እዚህም እኮ ይሮጥ ነው። በዚህ በጎ ዓላማ ለመቄዶንያ ከሩጫውም ከምኑም ከምኑም ባሻገር እንግዲህ እኛም የተቀመጥ ነው የዚህ የመጣ ነው ለዚህ ጉዳይ ስለሆነ ከዚህ በጎ ዓላማ ለሜቄዶኒያ ለአረጋውያኖቹ በርካታ እንደው ጥቅም ላይ የሚውል ነገር ቢገኝ እናንተም ብትመረቁ በጣም ደስ ይለናል። ሰይፉ ዱባዮች፣ እናመሰግናለን። ዱባዮች ጨረሱት። ሁሉንም ምን ልበል። ሚኪ ያው ኮንሰርቱ ይጠበቃል እዛ በዚህ ዝግጅት ላይ ብንሮጥ አንድ ላይ ደስ ይለኛል። መሮጣችን አይቀርም። ግሩፕ ቢሮ ትልቁ ጥቅም እርስ በርስ የመደጋገፍ ነው። ሶስት ሺህ ሕዝብ መጥቶ ደግሞ የባይቡን ኢትዮጵያዊነት እዚህ ስድስት ሆነን አበሻ ነው ማለት ነው። ኢትዮ አፍሪካ ያላችሁ ግን ሌሎችም ይሳተፋሉ ልትራን የራሳቸው ኮሚኒቲ ያላቸው ፊሊፒንሶች፣ የራሳቸው ኮሚኒቲ ያላቸው ኢንዲያንስ፣ ፓኪስታን፣ እንደዚህ ዐይነት ኦፕን ስታረግ ለሁሉም ነው ኦፕን የምታረገው። ኔይሚንጉን ግራንድ አፍሪካ ኢትዮጵያውያንን አፍሪካውያንን የመወከል መቻል አለብንና ለዛ ብሎ ነው ሪኮግኒሽኑን የሰጡት። ዚህ ጋር ግን ደውልለት፣ ጥያቄ፣ ዱባይ በቅርቡ የሄደ አንድ ወዳጄ ሲነግረኝ ቪዛ ዱባይ የምትሰጠው ለአምስት ቀን ብቻ ነው የሚባል ነገር ሰምቻለሁ። ከአየሩ ጋር እዚህ ለመመሳ እንትን ለማለት ወደ አፋር አካባቢ መስራት እንችላለን። ግን በቂ ነው ወይስ እንዴት ነው? አምስት ቀን አልበዛም? አምስት ቀን አልበዛም? ምን ችጋር የችጋር አሰጣጥ ሆነ

አሁን ሴፊ አለከ ነው። ኮዮለቶርም ያንዶ አለ ባይ ዘ ዌይ ላይክ በእውነት ነው የምልህ፣ ሴፊሻ ከምጠብቀው በላይ ብዙ ኢትዮጵያውያን አሉ ዱባይ ላይ። በቃ ኦልሞስት እናት ሀገር ኢትዮጵያውያን ናት፣ ሁለተኛ እናት ሀገራችን ነው። ብዙ ኢትዮጵያውያን ነው፣ ከምር ነው የምልህ። ማለት ሰርፕራይዝ ነው ሚኪ። ለዛ ነው አሁን ኮንሰርት፣ እንደዚህ አይነት ኢትዮጵያ ጌት ጌት የሚያደርግ ፕሮግራም በቃ ኤቭሪቲንግ ላይ ሰው በጣም ነው የሚፈልገው። በጣም ነው ምክንያቱም ዊኬንድ ላይ ያው ስትረሱም አለ ውጭ ሀገር ታውቃላችሁ፣ ስራውም ጫናውም አለ። ከዛ ሪሊፍ የሚያገኘው ኢትዮጵያ በጋራ ሲሆን ነው። ከዛ በተጨማሪ ደግሞ ዱባይ ደግሞ እንደ ዱባይ በእውነት ነው የዱባይ መንግስት፣ ሀብ ኦፍ ዘ ወርልድ ሪል ነው። ለሁሉም ኦፕሽኑን አመቻችተዋል። ምክንያቱም እኔ ሁሌ ማመሰግነው ምስል እናት አባቶቻችን ባይኖሩ ያው እህት ወንድሞቻችን ኢትዮጵያውያን የለፉት አሉ የሞቱ ራሳቸው ብዙ ነገር ያሳለፈው አሉ እነሱ በዘረጉት እንትን እኛ ኦልሬዲ በላይሰንሳችን ፕሮፌሽናል በሆነው መንገድ እየሄድን ነው፣ ግን ብዙ ኢትዮጵያውያን እዛ ሀገር ኢትዮጵያውያን ኢትዮጵያውያን ለማለት ብዙ ብዙ ሰክሪፊኬሽን ከፍለዋል። እና አሁን ስለዚህ እንደ ፍላጎታችሁ ከአምስት ቀን ጀምሮ እስከ ሁለት ወር ድረስ ቪዛ ችግር የለም። አለ ነው ከፈለከ ካረክም ጎልደን ቪዛ ማግኘት ትችላለህ እያለ ለዛም ነው ኢትዮጵያ አየር መንገድ እንደው ፓርትነር እስፔሻሊ ከኢትዮጵያ አየር መንገድ ኢቲ ሆሊዴ የሆሊዴ ፓኬጅም አለው አሁን አምስት ቀኑ ትራንዚት ቪዛ ሲበለነ ይሰጥ፣ ከዛ በኋላ የሁለት ወርም የሶስት ወርም ከተፈለገ አዘሚን ታይም ደግሞ ከውድድሩ ውጪ ለመዝናናት የሚፈልግ ሰው ካለም ከኢትዮ ጋር በመነጋገር ዲስካውንቱም ቀላል ዲስካውንት አይደለም። ከ30 እስከ 40 ፐርሰንት ማለት በጣም ብዙ ዲስካውንት። አንደኛ ስለመጣ አትላንቲስ ያዝልኛል። አትላንቲስ ነው። ምግባቸው ተበላሽታል። አትላንቲስ ሚገርም ነገር፣ ትልቁ ነገር አሁን ዱባይ ላይ የትኛውንም ሮዴስ ስታዘጋጅ ሩት ማፕ እንሰራለን። ሩት ማፕ ላይ እያንዳንዱ ቦታ በ25 ኪሎ ሜትር ወይ በ15 ኪሎ ሜትር ራዴስ ውስጥ አምቡላንስ አለ። ማንዳቶሪ ምንም ያሳስብ ነገር የለም። ወተር ስቴሽን አለ፣ ምንም ያሳስብ ነገር የለም። ሴኩሪቲ ዱባይ ፖሊስ አብሮ ነው። አርቴ ነው፣ ሮድ ክሎዝየሩን የሚሰራ አለ። ሮድ ትራንስፖርት የዱባይ አምስት ማለት እንደ ድርሃሙ ነው በእኛ ሀገር አስራ አምስት ማለት ስሚ፣ እንደ ድርሃም እንደ ብራቸው፣ እንዴት ነው የእነሱ አምስት ግን በእኛም አምስት ነው ይላል ረሚኪተው በጣም ለዛም፣ አምስት እንደ ለአቭሬጅ ነው። ምክንያቱም እኛ ካታጎሪ ያለን ባይቤፍ እናወዳደር ለስ፣ አሁን ህፃናት አንድ ኪሎ ሜትር ነው የሚሮጡት የእነሱ የሚመለሱበት ቦታ ይለያል። ለምን? ጤነታቸው ተጠብቆ ሴኪሪቲ ሴፍቲ ተጠብቆ ነው። ከዛ ደግሞ አሁን አምስት ኪሎ ሜትር ጎልማሳዎች ደግሞ ትንሽ ኤልደርስ ፒፐል ይሮጣሉ። በእነሱ ካታጎሪ ሽልማት አለን ባይ ዘ ዌይ። በወንዶች ኤልደርስ ከአንድ እስከ ሶስት ሴቶች፣ እንደገና ደግሞ በሴትና በወንድ ደግሞ ወጣቶች አማተሮች የሚሮጡ አሉ። በዛም በሁሉም ካተጎሪ እንሸልማለን እና ከአስር እስከ አምስት ኪሎ ሜትር፣ አንድ ኪሎ ሜትር ግን ለህፃናት ነው። ከዛ በተጨማሪ ደግሞ ፈን አለ። ለምሳሌ ሁን ለምሳሌ ስቴጁ የሚደምቀው የሩጫው ቀን ቶሚ አለ አጠገባችን። ቶሚ ዳንስ፣ ቶሚ ታውቁታላችሁ። እና እሱ ይመጣል። እንግዲው ነው እንትኑን ስንል ውሃ ሲራጩ ያን ቫይብ እንፈጥራለን። ኪሎ ሜትሩ በኢትዮጵያ መዝሙር መጀመር ካስፈለገ ምን ችግር የለም። ካለች ትመጣ እንሰጣታለን። በያላችሁበት ጥሩ ጊዜ እንግዲህ ኤፕሪል ፋይቭ እና ሲክስ በዱባይ ኢትዮጵያን የሚደምቁበት ልዩ የሆነ የሩጫ ውድድር የአምስት ኪሎ ሜትር ሩጫ ውድድር ይደረጋል። በዚህ ፕሮግራም ላይ ከቲሸርት ገቢ መቅዶኒያ ለሚያስገነባው ህንፃ ገቢ ስለሚሆን ያው የዚህ ፕሮግራም ሀሳብ አመንጪ ነፍስ ናቸው። እዚህ ድረስ መጥተው የመቶ ሺህ ብር ልግስና ሰጥተዋል። መጀመሪያ እሱና መስገና። ከዛ ውጭ ቲሸርቱ ሲሸጥ ደግሞ ወደ መቅዶኒያ ይመጣል። ካምቱ ዱባይ ሀቢቢ፣ ካምቱ ዱባይ ሀቢቢ